ካህኑ በቅዳሴ ላይ ያነበቡልን የወንጌል ክፍል ነው። አንቺ ሴት የሚያስለቅስሻል ማንስ ፈልግ ያለው ጌታችን ለአንዲት ሴት ነው። ይህን ያ እንግዲህ ጌታችን ላይታችን ኢየሱስ ክርስቶስ ይህን ያላት ማርያም መግደላዊት ትባላለች። ወበቡት ሰነት መጽአት ማርያም መግደላዊት ጽባሐ አመቃብር ወረከበት እብነ እቱተ ማርያም መግደላዊት ከመቃብሩ ሌሊት ቀለም ና መጣች ወደ ጌታችን ወደ ኢየሱስ ክርስቶስ መቃብር መጣች እና ድንጋዩን ተንከባሎ አገኘችው ይላል። በዚህ ጊዜ ከመቃብሩ ዙሪያ ቁማ ታለቀስ ጀመረ። ጌታችን ታች ኢየሱስ ክርስቶስን መጥቶ አንቺ ሴት ምን ያስለቅስሻል? አለችው። ጌታ ኢየሱስ ክርስቶስን የት እንደወሰዱት አይተዋልን? አይተው እንደሆነ ንገረኝ፣ ከወሰዱበት ቼ ልቅባው ሽቱ ልቅባው አለ። ከዚያ ማርያም ብሎ በስሟ ጠራት። የዚህ ጊዜ አውቀችውና ረቡኒ መምር ወይ አለችው። ሂዳን ትዳሰው ስትል ዘርክፍኒ አትንኪኝ፣ ገና ወደ አባቴ ወደ አባታችሁ ወደ አምናቸው ወደ አማጋጭ አላረኩምና የተሽከባሪያት ተነስቷል ብለሽ ንገሪያቸው ብሎ ትንሣኤውን ገለጠላት። ከዚህ በፊት ግን ትንሣኤውን ያገኝ ያየችው ማርያም መግደላዊት አይደለችም። እመቤታችን ና የምትቀድመው ቅዱስ ያሌ በዝም ማሪያው በቅደም ተከተል አስቀምጧቸዋል። አብሬ አብሬ ማርያም ጋቤት አብና አብሬ አብሪ ማርያም መግደላዊት እያለ በቅደም ተከተል ስመጥተን ሳ ክርስቶስ ሞታን ክርስቶስ ከምታን ተልቶ ተነስቷል። እና ማርያም ድግር ማርያም ሆይ እናቱ አብሬ፣ ቀጥሎ ደግሞ ማርያም መግደላዊት ስለዚህ መጀመሪያ የተነሳችው መጀመሪያ ትንሣኤ ያየችው መቤታችን ናት። ክርስቶስ ሲወለድ መጀመሪያ የሚያየ እናቱን ነው። ሲሰቀልም ለመጨረሻ ጊዜ ሊሞት ሲል ያያት እናቱን ነው። ተነስቶ መጀመሪያ ያያት እናቱን ነው። እስካለም ፍጻሜ ድረስ ያይ ማለት መቤታችን ክርስቶስ የሚማረን ናት። ስለዚህ ወደ እሷ የዞረ ሁሉ ከክርስቶስ ጋር ይታያያል። ዳ በእሷ ከተገለጠ በኋላ ማርያም መግደላዊት ለምትባል ሴት ተገልጦለታል። ከዚህ በፊት ድንጋይም ተንከባለሆን አያገኘችው ከዚህ በፊት እንግዲህ ጌታችን ላይታችን ኢየሱስ ክርስቶስ ዮሴፍ እና ኒቆዲሞስ አርብ መጥተው ሽቱ በተረበረበ በፍታ በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩ በኋላ አይሁድ እንዳይን ይነሳ ብለው ጠርጥረው ለአምሳ ለስሳ የሚነሳ ድንጋይ ገጥሞት ይለዋል። በዚያ ላይ በሮም ማኅተም በሮም ንጉሥ ማኅተም የታተመ ማኅተም ትልቁ ቁልፍ ቆልፎበታል። በዚያውም ላይ ደግሞ እንግዲህ የሌላቸው ከሮም ወታደሮች ኃያላን የሆኑትን መርጠው ከመቃብሩ ላይ ጠባቂ አቁመውበት ነበረ። መንፈቀ ሌሊት በሆነ ጊዜ ጌታችን ላይ ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ፍቱልኝ ሳይል ተነሳ። የው ምስጢር አለው ቀድሞ በህቱ ድንግልና ተጸንሶ በህቱ ድንግልና ለመወለዱ ኋላ በህቱ መቃብር ተነሳ የመሬታችን ማኅተመ ድንግልና ሳይደውት ተወልዶ ስለነበረ ያንን ያጠይቅ ዘንድ መቃብሩ ሳይፈታ ተነሳ። እዚያ ወታደሮቹ ምንም ያደርጉ አልቻሉም፣ ደረገጡ፣ ወደቁ። እዚህ በኋላ ክርስቶስ ኃይልን ገለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን የገለጠባቸው ሶስት ምስጢሮች አሉት። አንዱ ልደቱ ነው፣ ሁለተኛው ስቅለቱ ነው፣ ሶስተኛው ትንሣኤ ሆናቸው። እነዚህ ጌትነቱን ያስረዱለታል። ልደቱ በድንግልና በመወለዱ ቅዱስያ ተወልደ በተላ መለኮት ይለዋል። ተወልደ በተላ መለኮት ማለት ለመለኮቱ በሚገባ ልደት ተወለደ ማለት ነው። ምን ማለት ነው? በሚገባ ማለት ለአምላክነቱ በምትገባ እናት፣ እሱ አምላክነቱ እንደማይለወጥ በማይለወጥ ድንግልና ትመሰክርለታለችና። ከዚያ በኋላ ደግሞ በሞተ ጊዜ ምስቀም ይሄን አጋንንትን በመግዛት ሰማይ ላይ ሦስት ተአምር በምድር አራት ተአምር በማስመስከር ጌትነቱን ገለጠ። ሲነሳ ደግሞ መግነት ፍቱ በቃሉ ክፈቱ ሳይል በመነሳቱ በዚህ ጌትነቱን ገለጠ። ይህኑ ቅዱስ ያሌን ብልኳ አራ የስልጣኑ ላይ ለሞት ብሎ ገልጦታል በሞት ላይ ስልጣኑ ጌትነቱን ገለጠ ብሎ ሞትን ግን አድርጎ ተነሳ። በተነሳ ጊዜ አይሁድ ለተንቆላ ያርሱምና ለጠባቂዎቹ ጉቦ ሰጥተው እኛ ተኝተን ሳለ ተማሪዎቹ ሰርቀው ወስደውታል ለመስክሩ ብለው የአስር ምስክር አቁመው ለነዚህ ሰዎች ወርቅ በዚህ ጊዜ ፊት ግማሾቹ እዚህ ሶስት ውሸት ዋሸዋል ይላል ቅዱሳዊ። አንድ ውሸት የተኛ ሰው ማንም የወሰደ ያውቅ የውሸት ፈጽሞ ማለት የክርስቶስ ትንሣኤ ማሰ እነዚህ ውሸታሞች ናቸው። ስለዚህ አላዩ። ካላዩ ደግሞ መመስከር የለባቸውም። ሁለተኛ ውሸት ደግሞ ድንጋዩ ለአምሳ ለስሳ የሚነሳ ድንጋይ ነው። ረሃብ ያደከማቸው አስራ ሁለት ተማሪዎች ድንጋዩን ማንሳት አይችሉም። ከዚህ በተጨማሪ ደግሞ በሞዘነት ጥለውን የተመጠኑ ተማሪዎች ከተቀበረ በኋላ ደተው አይነቱ መጀመሪያ አፋርቶ ሸሽተው ነበር። ሶስተኛ ደግሞ የሚወስድ ሰው መግነት ይወስዳል እንጂ በእድ ብቻ ትቶ መግነት ጥሩ አይደለም። መግነቱ ከሰውነቱ እንዳይላቀቅ በከሬ ያጣብቁታል። ከመግነቱ ላይ ከር ይነሰልሱበታል። ከዚያ በኋላ መግነቱን ማላቀቅ አይቻሉ። ለምን ሰውነቱ አብሮ ይፈርሳል እንጂ፣ ጌታችን ኢየሱስ ክርስቶስ ግን መግነዙ ለብቻው ተገኝቷል፣ ሰፈኑ ለብቻው ተገኝቷል። ስለዚህ እንዴት እንዴት ሊሆን ይችላል ብለው ይህንን አባቸውን በእጃቸው እንዲይዙ ካደረጓቸው በኋላ የለም የለም፣ አስቀድሞ ሌሊት ጌታ ለጲላጦስ እኔ ተነስቻለሁ ማለዳ አይሁድ ይመጣሉ እንዳታምናቸው ብሎታል። በራይ ከሮም አንድ ወሁለት ወቶ ወታደሮች ለአጣሪ ነጠላሉ። ምን ተባለ? መቃብሩ ይመስክር ተባለ። ከመቃብሩ ሄዱ። በሄዱ ጊዜ መግነቱ እስኪ እናሸጠው ብለው ሲያሸጡት ጽሁም ማዛ ይሸጣል። በዚህ ጊዜ ጌታችን ጌታ የጌታዬ ማዛ ነው ይሄ ባይነሳ ማምሮ ሰው ከተቀበረ በኋላ ከሶስት ቀን በኋላ እንዴት ጥሩ ሽታ ይገኘዋል? እዛ፣ በዚህ አካባቢ ብዙ አትክልት ስላለ ያን የሸተተ የዚህ አበባ ነው አለ። ተንኮረኛ ስለሆኑ በዚህ ጊዜ ምን አለ ያኛው ሮማዊ ወታደር፣ እስኬሌል አሽተው ብሎ ሲያሸተው፣ በጦርነት ጊዜ አንድ አይኑ ጠፍታበት ነበር። መግነቱ ለአፍንጫው ሲያስጠጋ፣ አይኑን በዚያው ስትነቀው በራችለት፣ ኢየሱስ ተነስቷል ብሎ መሰከረ። እንዲያውም አንና ደግሞ በዚህ ሂደው የወንበዴዎችን መቃብር መቃብር በወዚ ተቀብሮ ኢየሱስ ክርስቶስ እኔ እነዚህ ወንበዴዎች በግራ የተሰቀለው አልተነሳን፣ የተሰቀለው ወንበዴ ተነስቷል። አይ አምላኬ ተነስቷል። ይሄ እንደገና በሰራዊትነት ነው ያለፉ ማለት ይህ ማለት የክርስቶስ ትምህርት ባይዛል ውሸታችን ሊያጋለጥብን ነው ብለው ገደሉት ክርስቲያን የክርስቶስ የትንሣኤ ምስክር ስለሆነ ሁልጊዜ ሲሰቃይ ሲገደል ይሆናል ይህን ትንሣኤ ጌታችን ላይታችን ክርስቶስ በኋላ ደግሞ ተነስቶ ለደቀ መዛሙርቱ ገለጠ እንደገና ለአምስት መቶ ባልንጀሮች ገለጠ እንደገና ለቅዱስ ጳውሎስ ገለጠ እንደገና ሙቶ በአምሳኛው ቀን መንፈስ ቅዱስን በመላክ ገለጠ ማንም ፍጡር ከሞተ በኋላ መንፈስ መላክ አይችልም እንደገና የሞተበት መስቀሉ ኃይል እያደረገ አሁን እንደተነሳ ይገላል። እሱ ባይነሳ ኖሮ ህይወት ባይሆን ኖሮ ደቀ መዛሙርቱ በቃሉ በስሙ በመስቀሉ ኃይል ማድረግ ባልተቻላቸው ነበረ። የደቀ መዛሙርቱ ኃይል እና ታምራት ለሱ ትንሣኤ ምስክር ነው። መንፈስ ቅዱስ ለመውለዱ ለሱ ትንሣኤ ምስክር ነው። እንግዲህ ይህንን አድርጎ ለማርያም መግደዳዊት ተገልጠላል። ይቺ ማርያም መግደዳዊት በትንሣኤ ወለድ ሁለት አሁን አስታውሳ ነበረ። ከመቃብር ቀደም ብር ይሄድ ሴት ነ ብቻዋን። ለምን ቀድሞ ሳይሞት ሰባት ጋኔን አውጥቶላታል። እነዚያ ሰባት አጋንንት ከእኛም እንዲያወጣልን ዘርዝር የጥቂቶችን ደስ ይነገራል። ሰባቱ አጋንንት የሚባሉት አንደኛው የስድብ ጋኔን ነው። ዝም ብሎ ሰውም ተሳደው ተሳደው። አሁን ይህ ጋኔን የሌለበት ማን ነው? ያለት አልጎማ እኛም የት እዚያ ማግባር ይችላል። ሁለተኛው መንፈሰ ሀሜት ነው። ሰው ምልጭ አርጎት ብሎ ማማት ማለት ወይ ነግሮ እኳ ተስተካከል ማለት ጥሩ ነው። ሰውን ማማት አንድ ጋሪ ነው። ሰባት ዋጋያቸው የሚባሉት እነዚህ ናቸው። አንዱ ጋሪ ደግሞ መንፈሰ ቅናት ነው። መቅናት፣ እንደ ቅናት ያለ ደዌ የለም። የመጀመሪያው በሰማይ የተሰራ ዋት ያሚፍዶ ቅናት ነው። የዲያብሎት የመጀመሪያው አጠር ነው። ቅናት ያለበት ሰው ምን ያደርጋል? ቅናት ያለበት ሰው ይመቀኛል እኔ ከገሌ እሻላለሁ እኔ ከኔ አንፃር እያሉ ራሱን ከሌላው እያነጻጸሩ ራስን ምርቀኛ

የተዘጋ መቃብር የሚባለው ክርስቶስ ዛሬን ሙት ነው ብሎ አልተነሳም ብሎ የሚያምር ቃል ነው። የተከፈተ የሚባለው ደግሞ በክርስቶስ የሚያምን ክርስቲያን ነው። ድንጋዩ የሚያንከባልለው መልአክ የተባለ ለትንሳኤ ሊሞቱ በትንሳኤ ሊጠመቁ የሚያደርግ ያለው መልአክ ተብሎ ይጠራል ማለት ነው። ያንን ድንጋይ አንከባሎ አገኘ በኋላ ስለተጠራጠረችው እናደረገ አጥንቂ ይላል። ለጊዜው ምን ያስለቅስሻል እያላት ትክክለኛ መልስ ይህ ነው። ሊቃውንት የሉቃስን ምዕራፍ አስር ቁጥር አርባ ሁለት ሲተረጉሙት ይላል። አንድ ነገር ይበቃል ይላል ብሎ ነበር ጌታ ነው። እዛ ለማርያም እዛ ምስል ህዳት ያክል ቁማርኩ አቲ መክፈል ጥቂት ይበቃል እኮ ብሎነ አንድ ይበቃል፣ አንድ ይበቃል። አቲ መክፈል አንድ የተባለ ምድ ነው እግዚአብሔር እግዚአብሔር ይበቃል። አሁን ሰው የሚጨንቅበት ድርሰ ጉዳይ እኮ አላውቅም። የጤና ስለ ጤና ይጨነቃል ሰው፣ የጤና ባለቤት እግዚአብሔርን አጣወት ብሎ የሚጨነቅ የለም። ሰው ለክብሩ ይጨነቃል፣ የክብር ባለቤት እግዚአብሔር ጠላይ እግዚአብሔር እራሱ ብሎ የሚጨንቅ ግን። ሰው ስለ ገንዘብ ይጨነቃል፣ የገንዘብ ባለቤት እግዚአብሔር ግን የሚፈልገው የለም የሁሉም ነገር ሰው ለውበቱ ይጨነቃል። የውበቱን ጌታ እንዲያት ሊፈልገ የለም። ሰው ጉልበት እንዲኖር ይጨነቃል። የሀይል ባለቤት እግዚአብሔር ግን ረስተ ነዋል። ሰው ለቤት ይጨነቃል። የቤት ባለቤት እግዚአብሔር ረስተ ነዋል። ሰው ዘመድ እንዲበዛለት ይጨነቃል። የዘመድ ባለቤት እግዚአብሔር ረስተ ነዋል። የነፍት ባለቤት እግዚአብሔር ረስተ ነዋል። ለዚህ ነው ምን ያህል ትክክለኛ ጥያቄ የሚትና ቀን ሰው የሚጨነቅበት ትክክለኛ ጭንቀት የሚባለው ከእግዚአብሔር ርቄ ይሆን ተብሎ የሚጨኑ ነገር ነው። እግዚአብሔር ፈልጋ ስለመጣች አገኘችው። ማለዳ መጣ አገኘችው። እዚያ አትንኪኝ ያላት ሴቶች ቅዳሴ መቀደስ ስለማይችሉ ነው። ሴቶች ቅዳሴ አይቀድሱም፣ ወይም እንደማይወልድ ማለት ነው። ሁሉም ለማርያም መግደላዊት ጌታችን መድኃኒታችን ኢየሱስ ክርስቶስ እድባን አብሶ ተነስቻለሁ እና ኋላ ይህን እና ሂጂ ና መጀመሪያ ለሴት የጣለችን ሴት ነበረች፣ የታነሳችን ማለት መቤታችን ነ። የጣለን እንጨት ነበር የበለስ ፍሬ። ምን አነሳን? እንጨት። እንጨቱ ምንድን ነው? መስቀል። በወደቅ ነበር ተነሳን፣ በራት ነበር ቀረብን። ይሄ ነው ክርስቶስ ይልቅ ስለነበረ ያለ ሌላው፣ ደግሞ ሴቶች ደጋጎች አይደሉ ገራገሮች ናቸው፣ እና ወሬ አይቋጠሩም፣ ቸር ስለሆኑ ያወራሉ። ተውቶ በዚህ አሁን ያለው እኮ ወሬ የሚበዛ በሴቶች ወኩል ነው። አትቀየው ማለት ብትቆጡ ግድ የለ መጽሐፍ ስለዚህ ሴቶች ወደ ስለማይችሉ ክርስቶስ ተነስቷል እያሉ ለሀገሩ እንዲያወጡ እንዲያወጡ አንድ ወገን ዮሴፍና ኒቆዲሞስ አንድ ወገን ሚካኤልና ገብርኤል አንድ ወገን ሴቶች፣ ምእመናንን ይወክላሉ። መቃብሩ በሁለተኛ ቤተክርስቲያንን ይወክላል። ዮሴፍና ኒቆዲሞስ ሚግባ የሰና ቀሲስና ንፍቅ ቀሲስን ይወክላሉ። ሚካኤልና ገብርኤል ዲያቆንንና ንፍቅ ዲያቆንን ይወክላሉ። እዚም እንቀረን ጴጥሮስና ዮሐንስ ሊቀ ጳጳሳትና ጳጳሳትን ይወክላሉ። እነዚህ አንድ ላይ ተሰብስበው በመቃብሩ ላይ መገኘታቸው ቤተክርስቲያን በነዚህ ህብረት ከዚህ ህብረት ከወጣ

ምን ይወክላሉ? ሚካኤል እና ገብርኤል ይወክላሉ። በእነዚህ ህብረት እንኖራለን ማለት ነው። ብሶታችን ያንን ማለ ይዘን ከነዚህ መሀል ስንገኝ ክርስቶስ ይገለጣል ማለት ብሶታችን፣ ችግራችንን ቤተክርስቲያን ዘንድ በዚህ ህብረት ስንገኝ ክርስቶስ ተገኝቶ ብሶታችን ያስወግዳል፣ እንባችንን ያብሳል ማለት። አሁን ሁ ጊዜ ደስ ሊለን ይገባ። በምናስቀድስበት ጊዜ ሊቀ ካህናት ኢየሱስ ክርስቶስ በዚህ ይገኛል፣ በዚህ ግጠኛ ይገኛል። አሁን አድላ ስለዚህ ክርስቶስን አግኝተ ነው ዳሰ ነው ተዋህደ ነው ነ ሄደው ለዚህ አበቃል። ፈጣሪያችን ኢየሱስ ክርስቶስ የተመሰገን ይሁን። እኛንም ከውድቀታችን ያንሳን። በእንግዲህ ዛሬ ከቤታ